ሰላም ጤና ይስጥልኝ። ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ ያዘጋጀናቸው አዳዲስ መረጃዎችን ይዘን ቀርበናል። እስከመጨረሻው ከኛ ጋር አብራችሁን እንድትቆዩ ባክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ የፌዴራል መንግስት የትግራይ ሕዝብ ዳግም ወደ እልቂት ሲገባ ዝም ብለው ሊመለከት አይገባም ሲል የትግራይ ጊዜያዊ አስተዳደር አስታወቀ። አስተዳደሩ ፌዴራል መንግስት አስፈላጊውን እርዳታ እንዲያደርግም ጠይቋል። የትግራይ ጊዜያዊ አስተዳደር በትግራይ ክልል ስላለው ወቅታዊ ሁኔታ በማስመልከት ዛሬ ረፋድ መግለጫ አውጥቷል። አስተዳደሩ የትግራይ ጦር አዛዦች ከተልእኮ ውጭ የአንድ ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ መፈንቅለ መንግስት ለማድረግ እየተንቀሳቀሱ ቆይተዋል ያለ ሲሆን በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ማለቱን ከመግለጫው ተመልክቷል። አስተዳደሩ በመግለጫው ይህንን አደገኛ እንቅስቃሴ እንዲያስቆም ለክልሉ ምክትል ፕሬዚዳንት ጀነራል ታደሰ ወረደ ትዕዛዝ ቢሰጥም የጥፋቱ ድርጊት ማስቆም እንዳልቻለ አስታውቋል። የጥፋቱ ድርጊቶች ተባብሰው በቀጠሉበት በአሁኑ ሰዓት በሲቪሎች ላይ ያነጣጠረ ጥቃት እየተፈጸመ መሆኑንና ከላይ እስከታች ያለውን የመንግስት መዋቅር የማፍረስ እንቅስቃሴዎች ቀጥለዋል ማለቱንም ታውቋል። ጊዜያዊ አስተዳደሩ በመግለጫው የትግራይ ሰራዊት የበላይ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያው ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግሞ ወደ ጦርነት እያስገቡት ነውም ብሏል አስተዳደሩ በመጨረሻም የፌዴራል መንግስት በትግራይ የጸጥታ ኃይል ስም የሚንቀሳቀሱት አዛዦች የአንድ ኋላ ቀርን ወንጀለኛ ቡድን ተላላኪዎች እንጂ የትግራይ ህዝብና ጊዜያዊ አስተዳደሩ እንደማይወክሉ በመረዳት አስፈላጊ እርዳታ ማድረግ አለበት ብሏል ከዚህ ባሻገር የፕሪቶሪያ ስምምነት እንዲህ በይፋ ሲፈርስና የትግራይ ህዝብ ዳግሞ ወደ እልቂት ሲገባ ዝም ብሎ ሊመለከት አይገባም ሲል የትግራይ ጊዜያዊ አስተዳደር ዛሬ ረፋድ ባወጣው መግለጫ አስታውቋል የምስራቃዊ ዞን አስተዳዳሪ አቶ ሰለሞን ትኮ በታጣቂዎች ታግቶ እንደቆየ አስታወቀ። በትግራይ ክልል ጊዜው አስተዳዳሪ የምስራቃዊ ዞን አስተዳዳሪ አቶ ሰለሞን ትኮ ዛሬ መጋቢት 3 2017 ዓ.ም ተመረተ ከአዲግራት ወደ መቀለ በመጓዝ እያለ በአጉላ ኬላ ላይ በታጣቂዎች ታግቶ እንደቆየና ከሰዓታት በኋላ እንደለቀቁት በራሱ የማህበራዊ ትስስር ገጹ አስታውቋል። ቢሆንም ግን የህወሀት ሰራዊት የትግራይ ክልል ጊዜው አስተዳደር ባሉት መዋቅሮች ውስጥ የሚገኙ አባላት እንዲታሰሩ አሁንም እየሰራ መሆኑን ነው ለማወቅ የተቻለው። እስካሁንም በአዲ ጉደም በታጣቂዎች የታሰሩ የከተማው ከንቲባ ጨምሮ ስድስት አመራሮች እንዳሉ ነው ልናውቅ የቻል ነው። ኢጋድ በደቡብ ሱዳን ሰላም ላይ ያተኮረ አስቸኳይ የመሪዎች ጉባኤ እያካሄደ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ 46ኛውን አስቸኳይ አስቸኳይ የመሪዎች ጉባኤ እያካሄደ ነው። ኢጋድ ከጉባኤው በኋላ የጋራ አቋም መግለጫ ይወጣል ተብሎም ይጠበቃል። በደቡብ ሱዳን ያለው ውጥረት እንዲረግብና አለመግባባቶች በንግግር እንዲፈቱ ኢጋድ የጀመረውን ጥረት አጠናክሮ እንደሚቀጥል ገልጿል። በበይነ መረብ እየተካሄደ ባለው ስብሰባ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የኢጋድ አባል ሀገራት መሪዎችና የአህጉራዊና ቀጠናዊ ተቋማት ኃላፊዎች እየተሳተፉ ይገኛሉ። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ወይም ኔቶ አባል ሀገር የሆነችው ሃንጋሪ በዩክሬን ላይ ወቀሳ ማቅረቧን ተሰምተዋል። ሃንጋሪ ክሱን ያቀረበችው ዩክሬን በሩሲያ ላይ የሰው አልባ አውሮፕላን ጥቃት ስትፈጽም የዘይት ማስተላለፊያ መስመር ላይ ጉዳት አድርሳለች በሚል ነው የሃንጋሪ የውጭ ጉዳይ ሚኒስትር ፒተር ሲጃርቶ ጉዳት የደረሰበት ድሩዝባ የዘይት ማስተላለፊያ ለሀንጋሪ እስትንፋስ ነው ብለዋል ጥቃቱ ተቀባይነት የሌለውና ሉዓላዊነትን የሚጋፋ ነው ሲሉ ሲጃርቶ ቅሬታቸውንም አሰምተዋል ደረሰ ስለተባለው ጉዳት ከዩክሬን ባለስልጣናት ይህ ዜና እስከተጠናከረበት ሰዓት ድረስ የተሰጠ ማስተባበያ የለም መረጃው ያስነበበው ኤንቢሲ ነው ሩሲያ ከዩክሬን ጋር ዘላቂ ስምምነት ላይ ይደረስ እያለች ትገኛለች። በዩክሬንና አሜሪካ ልኡካን መካከል በሳውዲ ሲደረግ የነበረው ውይይት ተከትሎ ዩክሬን ከሩሲያ ጋር የአንድ ወር የተኩስ አቁም ለማድረግ መስማማቷ ቢገለጽም ሩሲያ በአንጻሩ ዘላቂ ስምምነት ላይ ይደረስ፣ ዩክሬን ከአዲሱ የሩሲያ ግዛቶች ስልቀቅ የሚል አቋም እንደምታራምድ ታውቀዋል። የአጭር ጊዜ ተኩስ አቁም የዘመኑ ናዚዎች ለምትላቸው የዩክሬን ኃይሎች ጊዜ መግዣ ነው ያለችው ሩሲያ የምዕራብ አውሮፓ ሀገራት መሪዎች ያደነቁትን የአጭር ጊዜ ተኩስ አቁም ስምምነት ሀሳብ እንደማትቀበል ነው እያስታወቀች የምትገኘው። የሩሲያ አቋም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን በመጡ ዕለት ይፋ ያደረገችው መሆኑ ነው የሀገሪቱ ሚዲያዎች ያስታወሱት። ዛሬ ትራምፕ ከሩሲያው አቻቸው ቭላድሚር ፑቲን ጋር በስልክ እንደሚገናኙ ተገልጿል። መረጃ ያስነበበው ቢቢሲ ነው። ፕሬዚዳንት ዶናልድ ትራምፕ አዲስ ቴስላ በመግዛት የኤለን መስክ ካምፓኒን ለመደገፍ ማቀዳቸው አስታወቁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት ትሩዝ በተሰኘው ማህበራዊ ሚዲያቸው ጠንካራ አጋራቸውና የፌዴራል መንግስት መስሪያ ቤቶችን ቁጥርና ሰራተኞች ለመቀነስ የሚንቀሳቀሰው በምህፃረ ቃሉ ዶጄ የተሰኘ ተቋም ቡድን የሚመሩትን ኤለን መስክ ደግፈው መልእክት አስተላልፈዋል። ለሪፐብሊካኖች ወግ አጥባቂዎች፣ እና ታላቅ አሜሪካን በሙሉ ኤለን መስክ ሀገራችንን ለመርዳት ሲል ብዙ ነገሩን ለአደጋ አጋልጧል እናም የሚደነቅ ስራ እየሰራ ነው ብሏል። ፕሬዝዳንት ትራምፕ ትራምፕ ከአጋራቸው ጎን በመቆም መልእክት ያስተላለፉት አንዳንድ አሜሪካውያን መስክ በባለቤትነት ቤትነት የሚያስተዳድሩትን ተስላ መኪና እንዳይገዙ ጥሪ እያስተላለፉ ባሉበት ወቅት ነው። ፕሬዚዳንቱ የአድማ ጥሪው ኤለን የቆመለትን ዓላማ ለመጉዳት በአክራሪ ግራ ዘመሞች የተደረገ ነው ያሉ ሲሆን፣ ለማንኛውም በታላቁ አሜሪካዊ ኤለን መስክ ላይ ያለኝን እምነት ለማሳየት ድጋፌን ለመግለጽ ነገ ጠዋት አዲስ ተስላ መኪና እገዛለሁ ብለዋል። የፕሬዚዳንቱን መልእክት ወደ ኤክስ ማህበራዊ ትስስር ገጻቸው ወስደው ያጋሩት መስክ በበኩላቸው ፕሬዚዳንት ዶናልድ ትራምፕን አመሰግናለሁ ሲሉ ምላሽ ሰጥቷል። የፕሬዚዳንቱ መግለጫ የመጣው የአንዳንድ አሜሪካውያን በፖለቲካ ውዝግብ ውስጥ ከሚገኙት መስክ ራሳቸውን ለማራቅ ሲሉ ተስላ መኪናዎቻቸው እየሸጡና የዲሞክራት መሪዎች መስክ በዶጅ ውስጥ ያላቸው ሚና እየተቃወሙ ወሙ ባሉበት ወቅት ነው። አንዳንድ የቴስላ መኪና ባለቤቶች መኪናዎቻቸውን ሲሸጡ፣ ሌሎች መኪናውን የሚወድ ደግሞ ጥቃት እንዳይደርስባቸው ከመኪናቸው ላይ የድርጅቱን አርማ እየቀየሩ ይገኛሉ። መረጃው ቪኦኤ አጠናክሮታል። ለለተሰኞ የመራረጥናቸው መረጃዎቻችን እነዚህ ነበሩ። እስካሁን አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ የሶለዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስና ትኩስ ዜናዎችና መረጃዎች እንዲደርሷችሁ የደውል ምልክቷን ይጫኑ። ሰላም ነን። እናንተ ሰላም። ለኢትዮጵያ ሀገራችን